በአንዱ ወተት በአንዱ ማር በአንዱ ውሃ ነበር የሚወጣው፣ ይባላል። ሲስቡት ማለት ነው ድንጋዩን። ትንሽ ድንጋይ ቦታ አለች እና በዛ ሁሉ ቃ ይባላል። በዛ በኩል ትሾል ካለ የሰራሀ አጽያት ካለ ያንን ድንጋይ አልፈ ወደ ፕሮግራሙ መሄድ አትችልም። ተቀርቅረ ነው የምትቀረው። ማለት ትወጣለህ ወደኋላ እንጂ ወደፊት አያሳልፍህም። እና ሳሀ የገባ ሰው ይሁን ከነ ጽራሹ ደግሞ አጽያት ያልሰራ ሰው ይሁን ባላቅም የሚያልፈው ሰው አለ ያቺን ቦታ ማለት ነው ድንጋይዋን። እና እዛ ቦታ ላይ ያለው አፈር አለ እንደ ጸበል ነገር አለ ውሃ ተይዞ ይገባል። ያው እኛ እምነቱን በኦርቶዶክስ እምነት እምነቱን እንደምንጠቀመው አፈሩን እንደዛ ይጠቀሙታል፣ ውሃውንም እንደ ጸበል ይጠቀሙታል ማለት ነው እና ስለ ሽክስ ከባዕድ አምልኮ ጋር አስበው ከሆነ ግን እንደዛ አይመስለኝም። የሆነ ባዕድ አምልኮ ነገር አይመስለኝም። ሼክ ሁሴን ባዕድ አምልኮ በርግጥ አላልኩም። አሁን ስልሽ፣ አሁን አንቺ እንደሳሽ ሲቆይ፣ አንቺ ጨርሽ ሐሳብሽን ጨርሽ መጀመሪያ ሐሳብሽን ጨርሽ። ኖ ሐሳቤን ሳይሆን የማውቀውን ነገር ነው እየነገርኩ ያለሁት እኔ። አዎ ገብቶኛል። ያው እኮ የምታውቂው ሐሳብን ነው የነገርሽ። ሐሳቤ ደግሞ ሼክ ሁሴን እንትን ነው ሰው ናቸው እና የሚታያቸው የሆነ ራዕይ ምናምን ነገር የሚታያቸው ሰው ናቸው። ምን አልክ? አይማኖት እንደነሽ አሬ ኦርቶዶክስ ፋሚሊ ይዛ ስላሉ ነው ኦርቶዶክስ ነኝ እኔ ፋሚሊ ስላሉ ነው። የመጎብኘቱን አጋጣሚ ስላገኘው ነው እዛ ሄድኩት። ኖሴም ትለዚ ታምኝበታለሽ? ፈዋሽ እንደሆኑ አዳኝ እንደሆኑ ታምኝበታለሽ? አይ እኔ እኮ ያየሁትን ነገር ነነገርኩ ማመን ሳይሆን እና ደግሞ ያየሁት ነገር ነው በአይኔ አሁን ሻን አሁን ያልሺ ነገር በሙሉ ሲባል የሰማ ቦታው ሄደሽ ስለሆነ ብቻ ሲያሁን ሲባል የሰማሹ ነገር ስለሆነ ብቻ ነው፣ ወይስ ደግሞ በአይንሽ ያየሽው ነገር ነው? እንደሚፈውስ ቀበል አይነት ነገር እንዳለ ድንጋዩ ጡት የሚመስሉ የላም ጡት የሚመስሉ እንዳለ አይተሽ ነው? ይሄን ሪል እንደሆነ አይተሻ? አዎ አዎ። እና በእስልምና ደረጃ የሚቀበሉትና ማይቀበሉት አለ፣ ግን ሃይማኖታዊ ነው ነው ምትይ? አዎ አለ። ሙስሊም ሆኖ ገሪባ የሚባሉት ናቸው እዛ በብዛት እንትን የሚሉት ገሪባ የሚባል አሉ። አዎ ገሪባ የሚባሉ ማለት ነው። በሁለት ይከፈላሉ ነው ያልሺው። አንደኛው የሚከተለው አለ ማይከተለው አለ ነው። አንቺ ደግሞ ቦታው ሂጅ አይቻለው። የእውነት ነው። ይፈውሳል፣ ያድናል። ይመረጃን ይፈው እኔ ልታጠፋኝ ስለ አጠፋኝ እዚህ የገደልኩት ስጋይ ነው። እዛኛ ወዳለው ዳይሜንሽን ደግሞ ተጠፋኛ አትችልም። አሁን የመናፍስት ዳይሜንሽን አለ። መናፍስቶች ማየት አንችልም አንችልምኛ። እነሱ ግን እኛ ነውና ገብተዋል እነሱ እኛና ይሆናል። በጣም ብዙ ነው፣ ውስጡ ስር የሰደደ ነው። በደንብ ጊዜ ይፈልጋል። በጣም የውይይት መ ባህር ሀሳብ ከሚባለው ነገር ጋር የተገናኘ ነገር ነው ማለት ነው። የባህር ሀሳብ ማለት አልገባኝም ይመስለኛል። በኦርቶዶክስ ሃይማኖት ውስጥ ባህር ሀሳብ የሚባል ነገር አለ። ለምሳሌ በድሮ ጊዜ የድሮ አባቶቻችን ሰዓት ወይም ደግሞ ጊዜ የሚቆጥሩት ከፀሐይ ጋር፣ ከጥላ ጋር የተገናኘ ነገር ነው እና የሰው ልጅን አሟሟቱን የሚያውቁበታል። መች እንደሚሞት የሚያውቁበት ጊዜ እኒህን ነገሮች እናንተ ያልከኝ አይነት ወደኋላ መመለስና ወደፊት መሄድ የሚባሉት ነገሮችን አሁን ላይ አሁን ሚያውቁ አሉ። እንዲሁም ደግሞ ሚስጥር አድርገው የያዙት እና ሚስጥሩን እንዳይወጣ የተደረጉ ብዙ ሚስጥራቶች ባህረ ሀሳብ ነው የሚባሉት። ከዛ ጋ የተያያዘ ነገር ስለሆነ። በደንብ አለ። አሁን ለምሳሌ የጊዜ አሁን ጋድ ኦል ወርልድ ክሬተር አይደል? አለምን የፈጠረው እሱ ነው። ሁሉ ነገር በእግዚአብሔር አይን ቀላል ነው። ሁሉ ነገር በእግዚአብሔር አይን ቀላል ነው። ስለዚህ ፊቸሩን ማየት ይችላል። አሁን እግዚአብሔር ፊቸሩን ያውቃል። ፊቸሩን ማየት ከቻለ ጋዲስ ታይም ትራቨለር ማለት ነው። ወደፊት መጓዝ ይችላል ያለውን ነገር ያውቃል ማለት ነው። ሶ ይህንን ካወቀ እሱ አንድ እዚህ ጋር አንድ ሀሳብ ልስጥና በደንብ ርዕሱን በሰፊ እንወያይበታለን። ሰዎች ያንን እንዴት ነው እዚህ ነገር ውስጥ አክሰስ የምናደርገው ብሎ ሲፈላሰፉ እነሱ ያገኙት አንድ ሪንግ ቀለበት የምትመስል ነገር አለች እዛ ውስጥ ነው። እና መስታወት አብዛኛውን እንትን የሚጠቀሙት ታይም ትራቨል የሚያደርጉ ሰዎች በመስታወት ነው። መስታወት ሚረር እና ሜርኩሪ ከሜርኩሪ ጋና ከመስታወት ጋር የያዛል። ከሜርኩሪ ጋር ከመስታወት ጋር ግን እኔ አሁን ጥናት እንዳደረኩት ከሆነ በደንብ ብዙም እውነት ለመናገር ስለዚህ ገና ሪሰርች ላይ ነኝ እንጂ እውቀቱ አለኝ እኔ ታይም ትራቭለር በደንብ እንዴት እንደሚያደርገው አውቃለው ማለት አይደለም። ሪሰርች ባረኳቸው ባነበብኳቸው አንዳንድ ሚዲያ ላይ ባየኋቸው ነገሮች እና ምን ልፈልጌ ነው ስለዚህ በደንብ ሞር እንወያይበታለን አንዳንድ ነገሮች ሪሰርቾች እንሰራለን። አንዳንድ ሚስጥራት ሆኖ የቀሩ ነገሮችም አሉ። ኢትዮጵያ ውስጥ አሁን የድሮ ስልጣኔ ተብለው የሚጠሩ ነገሮች ሚስጥራት ሆኖ የቀሩ ነገር አሉ። እስካሁን ድረስ ያልተፈቱ ነገሮች አሉ። ዓለማዊ ኑሮ አሸንፎ፣ የከተማ ኑሮ አሸንፎ እንደነዚ አይነት ነገሮችን ለመመራመር ና እነዚ አይነት ነገሮች ጥናት ለማድረግ ጊዜ ያጣን ሰዎች አሉ። ግን አስብ፣ ወደኋላ መመለስ ብችል፣ ኢቭን ያጣሃቸውን ሰዎች ማግኘት ትችላለህ። አሁን የኔ አሁን አባት በህይወት የለም። የኔ አባት በህይወት የለም። ታይም ትራቭል አድርጌ ወደኋላ መመለስ ብችል የሞቱ አባቴን ማግኘት ይችላለሁ ማለት ነው። ተረዳኸኝ? በዛኛው ዳይሜንሽን ውስጥ አገኘዋለሁ። እንዲሁም ፊውቸር ኬድ ኩኝ ደግሞ ሌሎች ነገሮች ፊውቸሮች ላይ ቀደም ምን እንደሚፈጠር ማወቅ እችላለሁ። እና አብዛኛው እንዲሁም ለዚህ አንድ ሲምፕሰን ፕሪዲክሽን የሚላለ ሲምፕሰን አሁን በጣም የወደፊት ነገሮችን ይተነብያል። ኬት አውቆ ነው ሲምፕሰን የሚለውን ፊልም አሁን አብዛኛው ሰው ያውቀዋል ከየት አውቆት ነው ሲምፕሰን ፊልም እንደዚህ የሚተነብየው? እገሌ ይሞታል በዚህ ዓመተ ምህረት የእንግሊዝዋ ማን ነበረች ስሟ ጠፍቶብኝ ነው። የእንግሊዝ እንትን አለች በድሮ ጊዜ፣ በኃይለ ሥላሴ ጊዜ ኢትዮጵያ መታ ነበረ፣ ኤልዛቤት ኩን ኤልዛቤት። አሁን እሷ ትወይኒት ወይኒ ዋ ላይ እንደምትሞት ቀድመው በሲምፕሰን ፊልም ላይ ፕሪዲክት አድርገውት ነበረ። ይሄ ማለት ምን ማለት ነው? ያውቃሉ እውቀት አላቸው ማለት የሆነ ትራቭል የሚያደርጉት ነገር አለ። በጊዜ ተጉዘው የሚያውቁት ነገር አለ። ገብተዋል አይደለ? ስለዚህ በዚህም ጉዳይ ሰርን የተባለ ትልቅ ካምፓኒም በደንብ እየሰራበት ነው። እሱ አሁን ሌላኛውን ዳይሜንሽን ወደ መሄድ የደረሰ በጣም ግዙፍ ፋብሪካ ነው። አሁን ስለ ስለሰርን ራሱ ሰርች ብታደርግ ሰርን ማለት በጣም የሚሰራቸው ስራዎች አይነገርህም። ሚዲያ ላይ ለህዝቡ ወጥቶ አይነገረም። ግን በጣም አንዱን ዳይሜንሽን ከአንዱ አጋጅቶ የሆነ ዳይሜንሽን መክፈት ነው ሀሳባቸው። የሆነ ፖርታል እንከፍታለን ብሎ ነው የሚያስቡት። ሰርኖችም በዚህ ጉዳይ በደንብ ሽናንየ ተብራለ ሀይሌ አሁን አንተ ሀሳብን አንድ አድርጎና አሁን ካልካቸው ብዙ ሀሳቦች ውስጥ መወያ የርስ አድርገን የምናቀርበውን የሆነ አንድ ሀሳብ ሰርች አድርግና፣ እሱን አድናር መወያ ሀሳቡ ይውል ሰፊ ነው። ግን ዋናው ፖይንቱ ምንድን ነው? በቃ ታይም ትራቭለር ነው። እሱ ነው በቃ ዋናው ፖይንቱ ስትል ታምንበታለህ ወይስ? በደንብ አምንበታለሁ።

እግዚአብሔር ስትል እግዚአብሔርን ብለ አትለፍ። ምክንያቱን ስ እግዚአብሔር ለምን እናልክ እግዚአብሔር ያልኩበት ምክንያት ምንድነው መሰለ ፎር ፊውቸር ኢቨን ዮሐንስ ራእይ ላይ እንኳን ብዙ በራእይ ትራቨል አድርጎ ካለበት ከዛ ከነበረበት ዘመን ላይ ወደ ሺህ ምናምኖች ዘመን ትራቨል አድርጎ ገብተዋል። በመጨረሻው ዘመን በመጨረሻው ላይ የሚችል ሊደርሶ ኖ ኖ ኖ ዮሐንስ እንኳን ዮሐንስ ራእይ ላይ ብዙ ራእዮች ተቀምጠዋል አይደል? በመጨረሻው ዘመን ምን ሊያጋጥም እንደሚችል ጦርነት፣ ህዝብ ህዝብ ላይ እንደሚነሳ፣ መንግስት በመንግስት ላይ እንደሚነሳ አይደል? ሰው ለሰው እርስ ለእርስ አሳልፎ እንደሚሰጣ፣ ፍቅር እንደሚጠፋ፣ ብዙ አይነት ነገሮች ተገልጿል ዮሐንስ ራእይ ላይ። መጽሐፍ ቅዱስን በደንብ አይደል? መጽሐፍ ቅዱስን በደንብ መረዳት ከቻልክ ስለዚህ ይሄ ነገር ምንድነው? መጽሐፍ እኮ ስለዚህ፣ ምንድነው ለእግዚአብሔር ምንድነው ለዮሐንስ አሳይቶታል። እዛ ነገር ላይ ሄዶ አይቶ ጽፏል ዮሐንስ በራእይ የታየው ማለት ነው። ገብተዋል አደለ? ስለዚህ ምንድነው የምልህ፣ ጽፎ ሳይሆን ዮሐንስ ጽፎ ሳይሆን ማለት ነው፣ እግዚአብሔር ለሆነ ለምሳሌ፣ አሁን ሁሉም ፕሮፌት እዚያ ዓለም ሁሉም የተላኩ ማለት ነው ለህዝባቸው ማለት ነው የመጨረሻውን ዘመን እንዴት እንዴት አርቶ እንደሚደርስ ተነግሯቸው ነበረ። ያ ማለት ታም ትራቨለ ናቸው አይደለም። ለህዝባቸው በዚ ጊዜ ስላኩ እንደማስጠንቀቂያ ይህን ነገር እንዳታደረጉ ወይም የመጨረሻው ዘማን ይህ ነገር ሲፈጠር ያን ነው ይችላል። ሆነ የምታልቀው ያ ስባል ማለት ነው። እነሱ ታም ትራቨለ ሳይሆን እግዚአብሔር የሰጣቸው እንትን ነው ዲያንስታን ኖሌጅ ነው። ኖሌጅ እግዚአብሔር አንድ አሁን እግዚአብሔር ኖሌጅ ከሰጠ በምንም ታምር ቢሆን አሁን ታይም ትራቨል ማድረግ ይከብዳል የሚለው ነገር ማሰብ አይቻልም። አንደኛ፣ ሁለተኛ ደግሞ ምንድን ነው አሁን መጀመሪያ ሰው ልጅ የተፈጠረው በእግዚአብሔር አምሳል ነው አይደለም። ስለዚህ እግዚአብሔር አብዛኛው ነገሮች ፊውቸር ተናግሯል። እግዚአብሔር በመጽሐፍ ቅዱስ አብዛኛው ነገሮች ፊውቸር ይናገራል። ገብቷል። ኢቨን የምንሰራቸውን ኃጢአቶች እንኳን ስለሚያውቃቸው ይሄንን አታርጉ፣ ይሄንን አታርጉ ብሎ ነግሮናል። ምንሰራቸውን እያንዳንዱ ነገር ስለሚያውቅ ማለት ነው። ስለዚህ ይሄ ነገር ለእግዚአብሔር ቀላል ነው። እግዚአብሔር ማድረግ ይችላል። ለአንድ ሰው ደግሞ ኖሌጅ ከሰጠው በጊዜ ተጉዞ እዛ ቦታ ያለውን ነገር አይቶ ነው ይሄ ሰው በመጽሐፍ ቅዱስ ላይ ይሄንን ነገር በዮሐንስ ራእይ ላይ ያሰፈረው ማለት ነው። ዮሐንስ ራእይ ብቻ አለ። በጣም ብዙ የሆነ ይህ ጥያቄ ልጠይቀው ከ ለምሳሌ፣ አንተ ካልደበረ ማለት ስንት ዓመትህ ነው? እኔ ወደ ሀያ ስድስት ምናምን ሀያ ስድስት ኦኬ። በየቀኑ የዛሬ አራት ዓመት ያረከውም ማለት ነው ትነግረኛለህ የዛሬ አራት ዓመት በየቀኑና እና በየሰዓቱ ተስታውሳለህ? ያረቀውን ያለፈውን ትራቪል ወደፊቱ ሳይሆን ወደኋላ እንመለስ። አሁን አንተ እግዚአብሔር ኖሌ ሰጥቷል ያለ የዛሬ አራት ዓመት በየቀኑ ከዛሬ ጀምሮ የዛሬ አራት ዓመት ወደኋላ ድና ማለት ነው። በየቀኑ እና በየሰዓቱ ያረኮ ነገር ንገረን። እግዚአብሔር ኖሌጅ ሰጥተራለ ነገረኝ። አሁን እንደት መሰለ፣ እኔ እኮ አሁን በታይም ትራቭል ዙሪያ ኖሌጅ አለኝ እያልኩ ካጠናኋቸው ጥናቶች ነው እንጂ እኔ እንደዚህ እንደዚህ ነው እያልኩ ሳይሆን፣ የሰውየውን ኦፒኒዮን ሬፍለንስ አድርገህ እኮ እያወራሁ ነው። ትክክል ነው አይደለም? አንድ ሰው ማለት ነው ለመፈንሽ፣ አንድ ሰው እንዳንተ ማለት ነው ሀሳብ ኖሮት እንጂ ያወራው እሱ ሰውየ እራሱ ያወራ ማለት ነው። እርግጠኛ አይደለም ኖ ዋን ማንም ሰው ወጥቶ ማለት ነው ታም ትራቨል አለም የለም ነው ቴሪ ነው ዝም ብሎ አለ ወሬ አለ እንደዚ ክሎን ይችላል ወይም የሂስትሪ ነገር አንድ ላይ ያጋጠሙ ማለት ነው። ይሄ እኮ እንደዚህ ቢሆን እንደዚህ ምናምን በወሬ የሚባለው ነገር አለ፣ በወሬ እንጂ የተጻፉ ማንም ሰው የወደፊት አቅም ወደኋላ እናቅም ሱ አሁንም እኮ ማረጋገጫ አለኝ የተረጋገጠ ነገር ነው እኮ እያልኩህ፣ አይደለም እኔ አሁን የተጠናውን ጥናት ሞር ደግሞ ነጮቹ ሳይንቲስቶቹ ያጠኑትን ነገር ነገሮች ኢትዮጵያ ውስጥ ካሉ ነገሮች ጋር እያየን ባይብል ጋር ያለው ነገር ኮምፔር እያደረግን እያስተያየን ልንወያየ ነው እንጂ እኮ አለ ምናምን እንደዚህ እርግጠኛ የሆነ ነገር አለ አንተ። for example መጽሐፍ ውስጥ መጽሐፍ ቅዱስ ውስጥ ያለው እና ኢትዮጵያ ያለው ነገር እስቲ ምኖ ነው ታይም ትራቨል የሚያመሳሰለው? ወይም አንተ እንትን ባልከው እንትን ስታደ ባረቁንት ነገር ምንድ ታይም ትራቨል እና የኢትዮጵያን ሂስትሪ እና የሳይንቲስት ሚያወርስ ነገር የሚያነካከው ነገር ምንድን ነው? አሁን በደንብ ሰው ገብቶ እንወያየ እንወያየለን አንድ አንድ ፖይንት ብቻ ላንሳ ምክንያቱም ይሄ ረስ ከአነስ ሰው ረጅም ሰዓት ይፈልጋል ሰው በደንብ ገብቶ ደግሞ የተለያየ ሰው እንዳንተ ሀሳቡ መስጠት ይፈልግ ሰው ደግሞ ይችላል ስለዚህ አሁን ግን አንድ ነገር ኢትዮጵያ ውስጥ አለ የምለውን ነገር አንድ አንድ ፖይንት ብቻ ለንሳለ ከዛ ውጭ ያላነሳለ ምክንያቱም ይሄ አይዲያ በደንብ አንስተን መወያየት ስላለበት ማለት ነው ምንድን ነው አንድ ቪዲዮ አለ ማታ ላይ ወይ ደግሞ አሁን ላይቭ በደምብ ከገባን ያንን ቪዲዮ ሜንሽን አድርጌ ያሳኛችኋል። ሰውየው ምንድን ነው ሰይጣንን ይጠራል። ሰይጣንን ይጠራል። ሰይጣንን ጠርቶ ያነጋግራል። ሰይጣን የሚጠይቀውን ነገር ይመልስለታል። እሱ ለሰይጣን የሚያደርገውን ነገር ያደርጋል። እሱ ደግሞ የሚጠይቀውን ነገር ይመልስለታል። በዛ ቃለ ምልልስ ጊዜ ውስጥ በዛ ቃልና መልልስ ጊዜ ውስጥ ፎር ፊውቸር ይነግረዋል።